ሰላም ሰላም ቤተሰቦቼ እንዴት ናችሁ? እንግዲህ ክፍል አንድን፣ ክፍል ሁለትን፣ ክፍል ሶስትን ሰርቼላችኋለሁ ባለፈው በመጀመሪያ ፊደላት። ዛሬ ደግሞ ይዤላችሁ የመጣሁት ይኸው ቃላት ምስረታ፣ በማ፣ በሐ፣ በለ፣ በመ፣ በሰ በነዚህ በሶስቱን እንጽፋችሁ በአራቱ ሀ- ለ መ ሰ እነዚህን አራቱን እንጽፍላችሁና ያው ጽፍላችሁ አለው እዚህ ጋር። ከዛ በነዚህ ፊደላቶች ቃላቱን መስረት አሁን ተመልከቱ። ዛሬ አንድ ቪዲዮ ለቀኩላችሁ አራት 33 ፊት እንትና ፊደላቶች ናሉ። ያው ተመሳሳይ ፊደላት ስላለ 28 ነው። ስለዚህ ሰባት ቪዲዮ ብለቅላችሁ ሰባት ቪዲዮ በሰባት ቀን ወይም በሰባት ቪዲዮዎች ጨርሱታላችሁ። ፊደሉ ፊደሉን ጨረሳችሁት ማለት ቃላት መመስረት እንዳልኳችሁ በጣም ቀላል። ስለዚህ አሁን ዛሬ እየላችሁ መጣሁት አራቱን ፊደል ነው ሀ ለ፣ ከዛ እዚህ ጋር መሰ አሉ። እነዚህ በደንብ ያዟችሁ፣ እየደጋገማችሁ ከያዛችኋቸው፣ ከዛ ደግሞ ቀጣይ ይሰራላችኋሉ ረ ሸቀ በ አራት አራቱን በቀን ማለት ነው። ስለዚህ እነዚህ በደንብ ተከታተሉኝ። እዚህ ጋር አስነበባችኋለሁ ፊደላቶች አሁን ለፊደልም ጀማሪ ለቃላትም መስራች በቃ አሪፍ ነው ማለት ነው። መጀመሪያ ፊደላት የማታውቁ ልጆች ፊደላት እዚህ ጋር አስተምራችኋለሁ። ከዛ ቃላት እዚህ ጋር እነዚህ ቃላት ከየመጡ ካላችሁ ከነዚህ ከፊደላቶች ነው። ከነዚህ ከፊደላቶች አንድ ጋር በማድረግ እነዚህን ቃላቶች እንትንላለው ማለት ነው። ስለዚህ በደንብ ተከታተሉ። ዛሬ ፈታ ብለን እየሳቅን ነው የማስተምራችሁ፣ እየሳቁ እናንተም እየሳቃችሁ ነው ምጽፉት፣ እየሳቃችሁ ነው የምትከታተሉኝ። ስለዚህ ፈታ ብላችሁ ተከታተሉኝ። አሁን ከመጀመሪያ ላስጀምራችሁ። አሁን እንግዲህ የመጀመሪያ ፊደላት የሚባሉ አሉ። አንደኛ አንደኛ ፊደላት ማለት የመጀመሪያ ፊደል ማለት ነው። ሁለተኛ ፊደል የምንላቸው እነዚህ ናቸው። ሶስተኛ ፊደል የምንለው እነዚህ እግራቸው ሸፋፋ። አሁን ሁለተኛ ፊደላቸውን ከመጀመሪያ ፊደል የሚለዩት ተመልከቱ። ጎናቸው ላይ ምን አለ? ቅጥላለ። እዚህ ጋር ብትመጡ የሰ- የመና የሰ ጎናቸው ላይ ቅጥላለ። ሰላሳ ሶስት የሚያማርኛ ፊደላት ጎናቸው ላይ ምን አለ? ሁለተኛ ፊደሎች፣ ሁለተኛ በአጠቃላይ ስንት ፊደላት አለ? ሰባት ፊደል አለ። አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት። ስምንተኛ አለ። ስምንተኛውን ለብቻው እሰራላችኋለሁ። ስለዚህ አንደኛ ቤተሰብ የምንላቸው የመጀመሪያ ሀ፣ ሁለተኛ ፊደል የምንለው ሁ፣ ሶስተኛ ፊደል ሂ፣ አራተኛ ፊደል ሀ፣ አምስተኛ ፊደል ሄ፣ ስለዚህ እዚህ ጋር ስድስተኛ ፊደል ህ ሰባተኛ ፊደል ሆ። ስለዚህ ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። አሁን ከግራ ከቀኝ ወደ ግራ ላስነብባችሁ ደግሞ፣ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሀ። እሺ፣ ወደ ለ እንሂድ። ለሉ

ሶስተኛ ፊደሎች እግራቸው ላይ ምን አለ? ሸፋፋ ናቸው። አራተኛ ፊደሎች ከስተ ቀኝ በኩል እግራቸው ረጅም ነው። አምስተኛ ፊደሎች ደግሞ ቀለበት አላቸው። እግራቸው ላይ ቀለበት። ስድስተኛ ፊደሎች እና ሰባተኛ ፊደሎች የሁሉም ፊደላቶች ይለያያሉ። ስለዚህ አሁን በደንብ የምትዙት እስከ አምስት ያሉትን ከያዛችኋቸው በጣም ቀላል። እሺ ወደ መን እንሄድ? መ ሙ ሚ ማ ሜ

ሰ ስለዚህ ይሄ መ ነው። ይሄ ሰ ነው። ኤቭሪቲንግ የትም ቦታ ስታገኙት ይሄ መ ነው። በቃ ሁለተኛ ፊደሎች ውስጥ ተመልከቱ፣ ሙ ሱ፣ ጎናቸው ላይ ይቀጥላል። ሶስተኛ ፊደሎች ሚ ሲ፣ አራተኛ ፊደሎች ማ ሳ፣ አምስተኛ ፊደል ሜ ሴ፣ አያቸዋት ቀለበት አላቸው። አምስት ስድስተኛ ም ስ፣ ሰባተኛ ሞ ሶ ስለዚህ እነዚህን ፊደላቶች በደንብ ይሄ ሃ ነው። ይሄ ለ ነው። ይሄ መ ነው። ይሄ ሰ ነው። ስለዚህ እነዚህን ቃላቶች እንመሰርታለን እነዚህን ቃላቶች ስለዚህ ይሄ የመጀመሪያው ተመልከቱ። ይሄ ሃ ነው ብለናል። አለ ሃ ይሄ ሃ ከሆነ ይሄ ማን ነው? ተመልከቱ እዚህ ጋር ቀጥል አለበት እንበለው ለ ሉ ሊ ሎ ባታውቁት እንኳን ኪቦርዳችሁ ላይ ሄዳችሁ ይህን ቅርጽ ያለው መጨረሻ ነው ብላችሁ ለን እስከ ሎ ስትወጡ ሎ የሚል ድምጽ ይሰማችኋል። ስለዚህ በአንድ ላይ ሀ ሎ ሀ ሎ ይሆናል ማለት ነው። እሺ ይሄ ፊደል ማን ነው? ጎኑ ላይ ቀጥል አለበት። ይሀ ቤት ሁለተኛው ነው። ይሀ ቤት ሁለተኛው ማለት ድምፁ ማን ነው? ሀ ሁ ሁ ነው ማለት ነው። እሺ ይሄ ማን ነው? ሉ ሉ ማለት የለቤት ስንተኛው ነው? ሁለተኛው። ለ ሉ። ስለዚህ ይሄ ሁ ነው፣ ይሄ ሉ ነው። በአንድ ላይ ሁሉ ሁሉ ይሆናል ማለት ነው። እሺ ይሄ ፊደል ማለት ነው የሀቤት መጨረሻው፣ የሀቤት መጨረሻው፣ የሀቤት መጨረሻው ድምፁ ማለት ሲን በለው። ሀ ሁ ሂ ሃ ሄ ህ ሆ ሆ ነው። ያሉ ሆ ይቺ ማን ነች? የሀቤት ነች አምስተኛው። ሀ ሁ ሂ ሀ ሄ በአንድ ላይ ሆ ሄ ሆ ሄ ይሆናል ማለት ነው። እሺ አሁን ወደ ቀጣይ እንሂድ። አሁን እያቆማችሁ እናንተ መጻፍ ትችላላችሁ። ወደ ቀጣይ ስንሄድ ወደ ለገባ ነው። ይሄ ሎ ነው። ቅድም ተነጋገርን። ይሄ ሎ ይሄስ ይችኛዋ ፊደል ነች ችኛዋ ፊደል ድምጿ ማን ነው? እንግዳት እስኪ ለ ሉ ሊ ላ ሌ ል። ስለዚህ ባንድ ላይ ሎል ሎል ይባላል ማለት ነው። ባንድ ላይ ሎል ሎል። እሺ ይሄኛው ማን ነው? የለ አምስተኛው ለ ሉ ሊ ላ ሌ ሌ ያስ ያዙት ሌ ብለ ያለው ይሄንኛውስ አራተኛ ፊደል ነው። ይሄ ማለት ነው እንበለው፣ ለ ሉ ሊ ላ በአንድ ላይ ሌላ ሌላ ይሆናል ማለት ነው። እሺ፣ እዚህ ጋር ስንሄድ ደግሞ ይሄ ላ ነው ብለናል፣ ይሄ ሎ ነው ብለናል። ላሎ ላሎ ይባላል ማለት ነው። በአንድ ላይ ላሎ። እሺ፣ አሁንም በለ አልጨረስንም። ይች ማን ነች? ሶስተኛው የለቤት ለ ሉ ሊ፣ ይሄንኛው ለ ሉ ሊ ላ ሌላ ሌላ። እሺ ይችኛው ሊ ይችም ሊ ተመሳሳይ ስለሆኑ ሊ ሊ ሊ ሊ ይሆናል ማለት ነው። ከዛ ይሄንኛው ላ ነው፣ ይሄም ላ ነው። በአንድ ላይ ላላ ላላ ይባላል ማለት ነው ላላ አሁን በለ ጨረስን። አሁን ደግሞ እዚህ ጋር ይሄ ማን ነው? ሎ ለ ሉ ሊ ላ ሌ ል ሎ ስለዚህ ሎ ነው። ይሄ ደግሞ ለውስጥ አይደለም፣ ውስጥ አይደለም። ስለዚህ የጋ ነው። እዚህ ጋር መ መ ሙ ሚ በአንድ ላይ ሎ ሚ ሎ ሚ ይሆናል ማለት ነው። እሺ ይሄ ደግሞ የመ ቤት ነው እንበለው። መሙ ሚ ማ ማ ነው ማለት ነው። አራተኛው ማ ይሄ ማን ነው? ሎ ማ ሎ ይሆናል ማለት ነው። እሺ። ይሄስ ሉ የለቤት ሁለተኛው ነው። ለ ሉ ሉ ይቺ ማነች? ሲ ሲ ማለት ሰ ሱ ሲ ሉሲ ሉሲ ይሆናል ማለት ነው። ስለዚህ ይህንኛውን ፓርት ጨረስን። ወደዚህኛው እንሄድ። ወደዚህ እንሄድ ደግሞ እነዚህ ይሄ ይሄ ይሄ ሶስቱ ነኝ ረድፎቹ በማን የተሰሩት? በማና በሰ ነው። ስለዚህ የመጀመሪያው ይሄ ማን ነው? ይቺ ማነች? ሰ ሱ ሲ መሲ መሲ ነው ማለት ነው። እሺ ይሄስ ማ ይሄ ሞ ምክንያቱም መሙ ሙ ሚ ማ ይሄ ማ ነው። ይሄ ሞ ነው። ማ ሙ ይሄስ ማ ይሄስ ማ ተመሳሳይ ነው። ማማ ማማ ይሆናል ማለት ይችስ ሚ ችኛስ ሚ ስለዚህ በአንድ ላይ ሚሚ ሚሚ የምትባለች ኔ የተከታተለች ሊሆን ይችላል። ስለዚህ ሚሚ ብላችሁ ትይዛላችሁ ማለት ነው። መሲም እንደዚሁ መሲ የምትባል ማሞ የምትባል እንደዚሁ። ስለዚህ ሚሚ ይባላል ማለት ነው። ሚሚ ስትሉ መሙሚ ይችኛ መሙ ሚ ስለዚህ ተመሳሳይ ስለሆኑ ትደግሙታላችሁ። ሚሚ ስትሉ ቃላት ይፈጥርላችኋል ማለት ነው። ሚሚ እሺ። ይችኛዋ ማለች ሙ መሙ ይቺ ማለች ሴ ሰ ሱ ሲ ሳ ሴ በአንድ ላይ ሙሴ ሙሴ ይሆናል ማለት ነው። ይህስ ች ማን ትፈል ትመስላችኋለች? ስ ድረሱባት፣ እናንተ ድረሱባት። ስ መ ሙ ሚ ማ ሜ ም ም ነች ማለት ነች። ም ይችስ ሰ ሱ ሲ ሳ ምሳ ምሳ ይባላል ማለት ነው። ምሳ እሺ አሁን ደግሞ ይቺ ወደ ቀለበቷ እንሂድ። ሜ ኪፕ ሜ ነች። መ ሙ ሚ ማ ሜ ባንድ ላይ ሜሲ ሜሲ ሜሲ ይባላል ማለት ነው። እሺ ይቺስ ሳ ግራ ጣራ ነች። ሰ ሱ ሲ ሳ እችማ ነች ሚ ሳሚ ሳሚ ይባላል ማለት ነው። ፊደል ማን ትመስላችኋለች? እቺና መስላችሁም ስ ነች። ሰ ሱ ሲ ሳ ሴ ስ ስ። ከዛ ይቺ ማነች? ም ይቺ ምነች? ስም ስም። ስለዚህ አሁን ስጽፉ እናንተ በተለይ ቴሌግራም ግሩፕ ላይ የምለቁ ልጅ ልጆች፣ ቴሌግራም ያላቸው ልጆች፣ መማር የምትፈልጉ ልጆች ስትመጡ እና እኔ ጋር የምትማሩ ልጆች ይችን ስም የምትለው አንጽፋቸው። ስም ወይ መሲ ሊሆን ይችላል ወይ መድኃኒት ሊሆን ይችላል ወይ መሪም ሊሆን ይችላል ወይ ፋጡማ ሊሆን ይችላል ስም አጡማ ስም ማለት ስሜ ይሄን ይመስላል ማለት ስም ብላችሁ ጽፋላችሁ ከዛ እዚህ ጋር ስም ና ሙ ኤስ ሌ ለ ሉ ሊ ላ ሌ አንድ ላይ እቺ ሙን ካወቃችሁ ለን ካወቃችሁ አንድ ላይ ነውና ሙ ለ ሙ ለ ሙ ለ ይሆናል ማለት ነው እሺ ይቺ ማለት ነች እንሂድ ሀ ኮ ሺ ሀ ሄ ህ ይችስ ል ይችስ ም ምክንያቱም ልነች ከዚያ ም ህልም ህልም ይኖራችሁ። እሺ። ህልም ካላችሁ ማንኛውም ነገር የማይቻል ነገር የለም። ህልም ይባላል። በተለይ ስደት ላይ ያላችሁ ልጆች መማር እየፈለጋችሁ ይህን አክሰስ ላታገኙ ትችላላችሁ ከዚህ በፊት። አሁን ላይ ግን በጣም ብዙ ጓደኞቻችሁ እየተማሩ ነው። ዱባይ፣ ሳውዲ የምትኖሩ ቀታ ብላችሁ መማር ትችላላችሁ ማለት ነው። ስለዚህ ህ- ል ም የስ- ላ ለ ሉ ሊ ላ ላ ከዛ ይቺ ማነች ም ላ አልኮ ማለት ነው። ስለዚህ ጨረስን ማለት ነው። እነዚህን ጽፋችሁ እነዚህን ፊደላቶች አራቱን ካላችኋቸው ቀላል። አንዴ ለበለላችሁ ሀ ሁ ሂ ሃ ሄ ህ- ሆ

ሶስት አራት እነዚህን አራቱን ፊደላቶች አውቃችሁ ይህን ሁሉ ቃላት መሰረትም ማል ስለዚህ እነዚህን ፊደላቶች እያነበባችሁ እየጻፋችሁ ላኩልኝ በዚህ ስልክ ቁጥር። መማር የምትፈልጉ ልጆች ስልክ ቁጥር ያለላችሁ ዋትሳፕ ላይ፣ ቴሌግራም ላይ፣ ኢሞ ላይ አዋሩኝ። ምንም ፍትት ትብላችሁ ማለት እየሳቃችሁ ነው ማውራት ያለባችሁ እንጂ ተጨናንቃችሁ ሲልደውልለት ወይስ አልችልም እችላለሁ ቀጥላለሁ አልቀጥልም አይባልም። በቃ መማር ካለባችሁ መማር አለባችሁ። ቢኮዝ በአሁኑ ሰዓት ግዴታ ነው መማር። ጀስት ባንክ ቤት እንኳን ስትሄዱ ብራችሁን ለማውጣት እንኳን መጽሐፍ ያስፈልጋችኋል። በጣም ብዙ ነገር መጽሐፍ ቅዱስ ብታነቡ ቁርአን ብታነቡ፣ ብዙ ነገር ያስፈልጋችኋል። ስለዚህ ማንበብ ሙሉ ሰው ያደርጋል። ስለዚህ ዛሬው የላችሁ መጣሁት ይህን ነው። ቀጣይ ባሪ ፊደል ደግሞ ሌላ ቪዲዮ አራት ፊደላት ደግሞ እንደዚሁ ደግምላችኋለሁ። ዛሬ የላችሁ መጣሁት ይህን ነው። ይመቻችሁን ወዳችኋለሁ። አዲስ ቤተሰብ ሆናችሁ፣ ያው ሰብስክራይብ መቼም ታደርጋላችሁ። ላይክ ኮሜንትም እያደረጋችሁ አበረታቱ ሞር እንድሰራላችሁ ከዚህ የበለጠ። ስለዚህ ለዛሬ ይህን ነው እየላችሁ መጣችሁ እየላችሁ መጣት ይመቻችሁ። አመሰግናለሁ። ቻው